ታዲያስ አዲስ ተመልሰናል አድማጮቻችን። እንግዲህ ቅድምም እያስተዋወቅናችሁ ነበረ። እጅግ የምንወዳት የምናከብራት፣ የእስክስታዋ ንግስት በጎንደር ላይ ቆንጆ የባህል ቤት ከፍታለች እየተባለ ነው ያለው። የእስክስታ ንግስት ማናት? ምን አይነት ቤት ነው የከፈተችው? የሚለውን ደወል አድርገናል። አብነት የዘወትር ተባባሪያችን ነው። አብነት ተዋበ እዛው ጎንደር ሆኖ ምን እየተከወነ ነው፣ ማናት የምንወዳት አርቲስት የስክስታዋ ንግስትስ የሚለውን ይነግረናል። አብነት እንዴት አመሸ? እንዴት ነሽ ሉላ? ሰላም ነው ያለን ይመስገን። ጎንደር ከትማችኋል? ጎንደር የከተምንበት ሁኔታ ነው ያለው። እንዴት ነው፣ መቼም ጎንደር በእንግዳ አቀባበሉ አትታማም። እንዴ ጎንደር ቅሩልኝ ነው የምትለው ቅሩልኝ? ቅሩልኝ ነው ቅሩልኝ፣ ቅሩልኝ። እኒ ዛ የባህል ቤት ከፈተች ተባለ፣ እሱን እሱንም ልታስመርቁ ነው ሄዳችሁት አይደል? አሁን እውነትሽን ነው የ እንግዲህ በክስቷ ንግስት እየታቀል አማካኝነት የተገነባው አንድ መቶ ሰማንያ አምስት ሚሊዮን ብር ወጪ የወጣበት ልዩ የሆነ የባህል ምግብ አዳራሽ በዛሬው ዕለት በይፋ ተመርቋል። ይህ የባህል ምግብ አዳራሽ ደረጃውን የጠበቀ የባህል ሬስቶራንት፣ እንዲሁም አዳራሽና ተጨማሪ የሜንት አገልግሎት የሚሰጡ ነው። በፕሮግራሙ ላይ የተለያዩ የኪነጥበብ ባለሙያዎች የሙዚቃ ስራቸውን እያቀረቡ ነው። ለምሳሌ ድምፃዊ ኤልያስ አስተባባል አሁን መድረክ ላይ ስራውን እያቀረበ ይገኛል። ከዚህ በተጨማሪ ደግሞ ያ ጎንደር በኪነጥበብ አትታማም እስከ ስታው ቁርጡ ሁሉ ሙሉ ሆኖ ጎንደር ሌላ ድምቀት ሌላ ተጨማሪ ውበት ኖላታል። የ ሴቷ ንግስትን እየታከለ ቤት መቶ ሰማኒያ አምስት ሚሊዮን ብር ከሆነ መቼም የሆነ ግዙፍ የሆነ ቤት ነው ሊሆን የሚችለው። በዛ ላይ ደግሞ ጎንደር ላይ በጣም ብዙ ከውጭ የሚመጡ ቱሪስቶችም መዳረሻቸው ከሚያደርጓቸው ቦታዎች መካከል ኢትዮጵያ ውስጥ አንዷ ጎንደራችን ናትና ትልቅ ቤትም ሲሆን ቆንጆ ቤትም ሲሆን መቼም እይታውን መልካም ይሆናል ብዬ አምናለሁኝ። አብነት አሉላ፣ በጣም ቆንጆ ነው ህንጻውን ከውጭ ስታይም በፋሲል ግንብ ዲዛይን የተሰራ ቴክቸር ዲዛይኑ ራሱ በጣም የተዋበ ልዩ ቤት ነው። በእውነት ለጎንደር ተጨማሪ ውበት የሆነ ህንጻ ነው። የገነባቸው የተጨማሪ ባለቤታቸው አቶ አብረሃ ይባላሉ። ይህንን ቤት ለመገንባት ከአሜሪካ እዚህ እየተመላለሱ በከፍተኛ መስዋዕትነት ይህንን ቤት እውን ማድረግ እንደቻሉ ነው የገለጹት። የባህል ምሽት ቤቱን በምክትል ከንቲባ ማድረግ የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ግርማይ ነው መርሰው የከፈቱት። ሌሎች ጥሪ የተደረገላቸው የመንግስቱ ባለስልጣናት፣ የኪነት ባለሙያዎች፣ የጎንደርና አካባቢው ነዋሪዎችም ተገኝተው ነበረ። ጎንደር እንደምታውቂው እንግዲህ ጥምቀት ነው ለመጥ መስለው እዛ ተጨማሪም በተለያዩ ወቅቶችና ጊዜያት የሚመጡ ቱሪስቶችን የምትቀበልበት የጎንደር ተጨማሪ ደጋውን የጠበቀ ቤዛ ክፍሎች ያሉት የባህል ምሽት ቤት ያለውና እንዲሁም የመሰብሰቢያ አዳራሽን ያሟላ ልዩ ሆቴል በዛሬው ዕለት አስመርቃለች። ቆንጆ እስክስተዋ ንግስት እንየታከለ እንኳን ደስ ያለሽ ማለት እንወዳለን። እንኳን ደስ ያለሽ። በልልህ ሰፈር ታውቃለህ። ኤቢ ብጠይቅህ የት አካባቢ ነው ቦታው የተከፈተው? ከባድ ጥያቄ ጠየቅሽኝ። መታጠፊያውንም ከነገርከን ይበቃል። ጥያቄ በቃ ዝም ብለህ ቅርብ ነው በለን። ካልሆነ ማፑል ላክልሽ እ በማፑም ይቻላል። አዎ፣ ጎንደር እንግዲህ ጎንደር መሀል ከተማ ነው። ከፒያሳ ብዙ አይረቅም። ጎንደርን እንደሚያውቋት ሰዎች ከፒያሳ በጣም በቅርብ ርቀት ላይ የሚገኝ ስፍራ ላይ ነው የተከፈተው። በተጨማሪም አሁን አጠገቤ በሰት ባህል ምግብ አዳራሽ ባለቤት አቶ ጠንቅር ቴኒም ይህንን ሆቴል ለማስመረቅ አዲስ አበባ እዚህ ድረስ ተገኝተዋል። በይም ስም እንኳን አደረሰሽ፣ እንኳን ደስ ያለሽ በልልኝ ብሏል። በጣም በጣም ነው የምናመሰግነው። እንግዲህ ብዙ ሰዎች የተገኙበት የምረቃ መርሃ ግብር እንደሆነም በዚሁ እያየን ነው ያለ ነው። ከምረቃው ላይ ኤልያስ መድረክ ላይ ሆኖ ከዛ ነው ያው አስወረድናችሁ አስወጣናችሁና ከዚህ በላይ ካያዝኳችሁ መቼም በጠላትነትም ልትፈርጁኝ ትችላላችሁ። የእናንተ ነገር ሆኖብን ነው የወጣነው። መልካም፣ በጣም ለምናመሰግነው ኤቢዬ። ስለዚህ ከፒያሳ ብዙም ሳይርቅ ብለነዋል ሰፈሩን። አዎ፣ አዎ እውነት ነው ሉላዬ። በመጨረሻም ባለቤቶቹ በከተማ ባለአምስት ኮከብ ሆቴል የማስፋፊያ ግንባታ ፕሮጀክት ጀምረዋል። ይህንን ፕሮጀክት በአጭር ጊዜ አጠናክረን ስራ እናስጀምራለን። የሚመለከታቸው አካላት ድጋፍና ትብብር ያድርጉልን ብለውን ጥሪ አቅርበዋል። ያው ጥሪያቸውንም እኛ አድርሰናል። በጣም ነው የምናመሰግነው። እንዲ እንግዲህ ቆንጆ ቤት እንደከፈተች ተስፋ እናደርጋለን። ጎንደርም ተጨማሪ ድምቀት እንደሆነላት እናምናለን። እናመሰግናለን። ኤቢ መልካም ምሽት ይሁንላችሁ። መልካም ጊዜ ንኪ ላይ